ፈቃደኛ ከሆንክ የጠየቀችን ጥያቄ መልስላት፣ አህመዱ። ችግር የለው። ጥያቄው ግልጽ ነው። አህመድ ስንናገር እኔ አጭር ጥያቄ እጠይቃለሁ፣ እሱም አጭር መልስ። ማብራራት በኋላ እንደ ልቡ ማብራራት ይችላል። ግን ልጆቹ አንደርስታንድ እንዲያደርጉ አንዳንድ ጥያ እኔ አሁን ልጅቷ የገባችው በህጋዊ ቢሮ ነው አይደለም? በህጋዊ ቢሮ ነው የገባችው። ኦኬ፣ በህጋዊ ቢሮ ስትገባ እቺ ልጅ አንተ ህጋዊ ሰራተኛ ነህ ማለት ነው እዛ ቦታ ላይ። ስለዚህ አንድ ሰው በራሱ ጥፋትም ሆነ በሰዎቹ ጥፋት ህይወቴ አደጋ ላይ ናት ሲል አንተ ያንን ሰው ከዛ ቦታ በራስህ በራስህ ባትችልም በህግ ማስመለስ ትችላለህ። አትችልም? እችላለሁ፣ ግን እውነታውን ስለማያውቅ ለዛ ነው ያላደረግኩት። ለምን? አንተ በቦታው ነበርክ? አንተ በቦታው ነበርክ? እነዚህ ሁለት ሰዎች የሚኖርበት ቦታ፣ ሰራተኛና አሰሪ የሚኖርበት ቦታ በቦታው አለ ነበርክ? አልነበርኩም፣ ግን አንድ ልጅ አለች እዛ ከእሷ ጋር የምትሰራው እሷ እውነት ስለመናገሩ አንተ ምን ማረጋገጫ አለ? ምን መረጃ ነበረ? እየተናገረች ነበረው አቃለ ሁሉንም ነገር። ለዛ ነው አታቅም። ሲጀመር እዛ ቤት ከዚህ በፊትም ሁለት ልጆች ልቀ ሁለት ልጆች ተመልሰው ባህል አንድ። ሁለተኛ ነገር ተወው። ማንም ጥፋተኛ ይሁን ምንም ይሁን እኔ ባለቤቷ አደጋ ላይ ነኝ ስልህ፣ በህጉም ሆነ በቢሮውም በምኑም ግዴታ አለብህ እኔን አጠገብህ አምጥተህ የመጠየቅ አጠፋሽ ማለት አትችልም እሷን፣ ወላ እኔ። ምክንያቱም አንተ አጠገባችን የለህም፣ በአሰሪና ሰራተኛ መሀል አንተ የለህም። ሶስተኛና አራተኛ ሰዎችንም ህግ ይጠይቃቸዋል እንጂ አንተ አደለህም የምትጠይቀው። ምክንያቱም ያ ሶስተኛ ሰው ከኔ ጋር ያለውን ሪሌሽን አታቅም፣ ወይም ከአሰሪዋ ጋር ያለውን ሪሌሽን አታቅም። እቺ ሰራተኛ ብትመሰክርልህ ኖሮ ታመጣት ነበር? ኖ አታመጣትም ነበር። ምንም ጥፋት ቢኖርባት ምንም ባይሆንባት አንተ እዛ ጋር ያለኸው ለሁለት ዓመት የዚህችን ልጅ መብት ለማስከበር ነው። አንተ አድርገኸው ቢሆን ኖሮ እኛ ጣልቃ ገብ አንሆንም ነበር። ጣልቃ ገብ ስንሆንም አንተ ነገሩን በግራ አዙረ የተነጋገርነውን ቪዲዮዎችን፣ ሌሎችንም ሌሎችንም ነገሮች እየላክላት ይሄ ሳይጠፋ እንዳትወጣ ደሞዝ እንዳትሰጫት ከዚህ ወታ ስትሄድ ምንድን ነው ካንስል አድርጎ የማስወጣት ግዴታ ያለበት ራሱ አንተ ነህ። የኔ ስራ አይደለም፣ የማንም ስራ አይደለም። ፐርፐስሊ ነው ይችን ልጅ ካንስል ሳያደርጎ አምጥተው ደጅ የጣሏት። አሁን መቶ በመቶ በእርግጠኛነት ነግርሃለሁ። እቺ ልጅ ብሎክ ተደርጋለች። አሁን እልክልሃለሁ ወረቀት ጨረሽጨረሽ ቀጥሎ ቀጥሎ አመድ በመጀመራ እሷ የጠየቀችኝ ደውላልኝ፣ ከአሁን በፊትም እንደተናገርኩ የእናቷን ቤት ጥረግ አለችኝ ስትለኝ እና አንቺ ምን አልሻት አልኳት፣ አልጠርግም አልኳት አለች። አንቺ አልጠርግም ብለሽ እስከመለሽው ድረስ እኔ ጋር ምን አደርጋለሁ? እኔ ሴትየዋ ደውዬ አልጠርግም ለምን አለች ሊበልልሽ ወይ እንዴ ምናምን አልኳት። ከዛ ዘጋውበት። ከዛ በኋላ ምን ሌላ ብሶት ይኖርባት ምን ይኖርባት አላውቅም። ተቀነባብሮ ቪዲዮ ተዘጋጅቶ ለዛች ልጅ ተልኮ የሞቀ ጉዳይ ላይ ነው የመጣሁት። የጠየቀችኝ ነገር ብኖር ይሄ ነው። እሺ ቆይ አህመድ፣ አንድ ደቂቃ አንድ ደቂቃ። ኦኬ አሁን አንተ ያልከውን ነገር ማሻአላ። ኦኬ ትን ይተረድቻለሁ። ሸጊት ሸጊት ሚቱ ሸናንሺ አንቺ ደውለሽ ለአህመድ፣ እኔ ሴትዮዋ ይሄን ይሄን የእናቷን ቤት አስጂብላኛለች ይሄ ነገር ደግሞ ይሄ ስራ ለእኔ በዝቶብኛል ስትዩ ሶሪ ልጆችን በርዙ እያልኩ ነው። እና አንቺ አንቺ ጋር ደውለሽ ለአህመድ አህመድ እኔ እናትዮ ቤት አስያ አለት ሽን ነው ይሄ ደግሞ ስራ ይበዛብኛል ይሄን ይሄ ነገር አልችልም ስትዩ፣ እሱ አይ ሴትዮ እኮ ለአንቺ መልሱን ሰጥሻለች እና እኔ ምንድልልሽ ነው የምትፈልጊው? መልሱ እኮ አንቺ ራስሽ እኮ አልችልም ብለሽ መለሰልሽለታል። ይሄን ነገር በስልክ ታወርታችኋል እንደዚህ ሸጌት ብለሽ እንደዛ ብሎሻል። አዎ ሙቤ ብቻ መልሽልኝ እኔ ስራ በጣም ነው የሚበዛብኝ፣ ብቻ እኔም ብቻ ልጅቷ ሳትሆን እኔ ብቻ ላይ ነው ሁሉ ነገር ጫና የተደረገው እና አንቺ የጠየቅሽው ጥያቄ ይሄ ነው። ይህን የጠየቅሽው አሁን ስራ እናት ዮቤት አስ ብለኛለች እና ይሄ ስራ በዝቶብኛል፣ ይህን ነገር እንዲስተካክለኝ ይፈልጋለሁ፣ እኔ ደግሞ አልችልም እያታለሁ ብለሽዋል በወቅቱ ብዩ አለሁና አንተም በቃ እንግዲህ እሷ የምታዛትን መታዘዝ አለባት። አንድ የስራውን ስለገባችበት ድረስ ጽዳት ነው አስ ያለችበት ቦታ ማጽዳት አለባት ብላችሁ ሁለታችሁ መለሳችሁ ውስጥ ተገባቡ። እሷም እንግዲህ ቤት ውስጥ ከእነሱ ጋር ግብ ግብ ተፈጠረ። ያው ነገሩ እየባሰ እየጋለ እየጋለ መጣ። አጀማመሩ እንደዚህ ነው የጀመረው። እንደዛ ይመስለኛል ሙኒት ካልተሳሳትኩኝ፣ እንደዚህ አይደለም የጀመረው? ለአስር አዳ ሙቤ ልጆችን ኃላፊነት ወስዶ ያውም በቢሮ ደረጃ ህገ ወጥ ደላሎች አሉ። ለምሳሌ ፓወር የላቸውም፣ እሱ ያለውን ያህል ፓወር እነዛ ደላሎች የላቸውም። ምክንያቱም በህግ ማስገደድ አይችሉም። ያላቸው ቻንስ ኪሳራ ውስጥ እየገቡ ገንዘብ እየመለሱ ምን እያሉ ከስራ ቦታ ማውጣት ግዴታ ይሆንባቸዋል። ኦኬ፣ እሱ ግን ባለመብት ነው። ኦኬ፣ መብት አለው ደውሎ የኔ እህት ልጅቷ ስራው አልተስማማኝም ስላለች አምጫት። ሴትየዋ የሁለት ዓመት መብት እንዳላት፣ እቺንም ልጅ ደግሞ ሁለት ዓመት በተመቻቸው ሁኔታ ስራ ትስራ አይደለም? እኔ የምለው ለህይወቷ ወይም ለጤንነቷ በማያሰጋት ሁኔታ መስራት አለባት። እሷም ትልቅ ስህተት አለባት። በጣም እልኸኛ ናት። በጣም ትመላለሳለች። ይሄ ራሱን የቻለ ስህተት ነው። አረብ ሀገር ውስጥ ሁለት ክፍል ብሎ ቋንቋ የለም። ፍላት ላይ የሚኖሩ ሰዎች ካልሆኑ በቀር በቪላ ደረጃ ያውም አይላንድ ላይ ሄዳ ሁለት ክፍል አገኛለሁ ብላ ማሰብ የለባትም በሁለተኛ ደረጃ እኔ አንድ ቢሮ ሄጄ ሰራተኛ ሶስት የምግብም የጽዳትም እውቀት ካላት እኔ የመረጥኩት ቦታ ማሰራት መብት አለኝ ደስ ካላላት ደግሞ ወደ ቢሮዋ መመለስ ትችላለች እኔም ማስገደድ አልችልም እሷም ደግሞ እኔ ላይ ልትንጠባረር አትችልም ይሄን አሰሪኝ ይሄን አሰሪኝ እሷ አትመርጥም የመረጥኩትን ከሰራች ሰራች፣ ካልሰራች ደግሞ መሄድ ትችላለች። ነገር ግን ይሄ ነገር የሚሆነው በማን እጅ ነው? በአህመድ እጅ ነው። ሲደወልለት ከፍላለችና እንደፈለገች ታርግሽ ብሎ ቋንቋ የለም። ብላአክስ ምንድን ነው ማለት ያለበት፣ ስነስርዓት አድርጊ፣ የአረብ ሀገር ስራ እንደዚህ ነው እንደዚህ ነው፣ ትግስት አርገሽ ሆድሽን አስፍተሽ ስሪ፣ ትርፍ ንግግር አትናገሪ፣ አሰሪሽ ናት፣ ምንም ቢሆምን። እንደዚህ አይነት ምክሮች በቁጣም አድርጎ ቢናገር እቀበላለሁ። ይሄ በስራ መሀል የሚፈጠሩ ግጭቶች ማንም ሰው ራሱ ሲንቀሳቀስ እጅና እጁ እግርና እግሩ ይጋጫል። ኢትስ ኖርማል። ልጅቷም እዚህ ጋር በጣም ብዙ ስተት አላት። ነገር ግን አደጋ ውስጥ ነኝ ስልህ ያውም አይላንድ ላይ ሆኜ ማምለጥ አልችልበት አበሻ ለመጥፋት አበሻን የሚያክል ጀግና የለም። በመጥፋት አንደኛ ናቸው አንደኛ ናቸው። ነገር ግን በዚህ ሰዓት ላይ እቺ ልጅ አይላንድ ላይ ናት ሙቤ አይላንድ ማለት ባህር ላይ ነው ማለት። አሀ ኦኬ። ባህር ላይ ያለች አሸዋ ቦታ ላይ የተሰራ ቤት ነው። ዙሪያዋ ባህር ነው። ብትገባ በተላላ ባህር ላይ ለመሻገር በመርከብ ላይ ነው ወደ ሌላ ከተማ መሄድ የምችለው እንጂ ዝም ብላ በቦት ነው የሚሻገሩት። አ ኦኬ፣ ገባችሁ። ያ ኦኬ። ያ ቦት ደግሞ ሳድራይቭ ልታደርገው ለታደርገው ነው ኢምፖሲብል

ሰላም ናት ብለን ነው እንጂ የጠየቅነው አንቺ እንደዚህ አንቺ እንደዚህ አንቺ እንደዚህ ብሎ የሰደባት የለም። ካፌ የማወጣውን ነገር እማቅ ሴት ነኝ እኔ። ስናገር ትላንት መጥቼ አይደለም እዚህ ጋር የማወራው እኔ። አንድ ይሄ ሁለተኛ ነገር አንተ ኃላፊነት ወስደህ ለምን መልሽ አላልካትም? ደጋግሜ ደጋግሜ አህመድ፣ አንተንም ያስጠይቀሃል። ሴትዮዋ ብቻ ሳትሆን ችግር ልታደርስ የምትችለው እዚች ላይ እቺ ልጅ የሆነ ነገር ብታደርግ ሴትዮዋል የዛለት ስልክ ሲነጣጠቁ ሴትዮዋ በአጋጣሚ ወደቀች። ግን ክፉ ነገር ተጎድታ ቢሆን ኖሮ እሱ አደረገች ነበር የምትባለው። እቺ ልጅ መቀመቅ የምትወርድበት ምን ሰበብ አለ? አንድ ሰው ኃላፊነቱን ባለመወጣቱ ሰበብ፣ አንድና አንድ እሱ ብቻ ነው ኃላፊነቱን ያልተወጣው። ልጅቷተኛ ልትሆን ትችላለች ነው ነችም። ምክንያቱም መልስ እየሰጠኝ ስላልሆነ እኔ ለምን አላስመለስካትም? ለምን አላስመለስካትም? ዝም በይ አውራ አውራ ከመጀመሪያ ሁሉም ነገር አውቃለሁ እየተከታተልኩም ነው። አሁን በመጨረሻ ራሱ ልጅቷ ከዛ ቤት እንድትወጣ ያደረኩት ሴትዮዋ ከወደቀችው በኋላ ነው። በእጇ ገባሽ። ከዛ ልጅቷ ሴትዮዋ እጇ ላይ ከወደቀች ሌላ ችግር ውስጥ የባሰ እንዳይገቡ ብዬ ነው እንደምንም ከዛ ቤት እንድትወጣ ያደረኩ እንጂ እኔ ካንስሌሽኗንም ሁሉም ነገር መጀመሪያ ከሴትዮዋ ጋር አውርቼ ላወጣ ነበር ሀሳቤ። ግን እኔ እቺ ልጅ ምን አድርጋኝ ነው ይህን ሁሉም የማደርግባት? እኔ ለእሷ ያልሆንኩት ነገር የለም። ታውቃለች። ብዙ ነገር ነው የሆንኩላት። እናንተ አታውቁምና ያሁን ነው የምታወሩት። ከአሁን በፊት ሁሌ እየደወለች ሁሌ ሰባቱንም ወር ይዛ የሰራችው በየወሩ አንዴ ሁለቴ ሶስቴ ሳይደውልብኝ አይቆይ። ለምን? በጣም ምላሰኛ ናት። ልጅቷ ከሴትዮዋ ጋር ግብግብ ትፈጥራለች፣ ከሰራተኛ ጋር ግብግብ ትፈጥራለች። እንዳለ እዛ ቤት ያለው ማረጃ ደግሞ ከእሷ ጋር ያለችው ሀበሻ ልጅ ይዛለች። እሷናትም ትነግረኝ ተመልከት አህመድ እሺ እችኛዋ አንድ ነገር ልጠይቅ እኔ አንድ ነገር ፕሊዝ አህመድ በመሀል ላቋርጥህና ትቀጥላለህ ሶሪ እችኛዋ ከእሷ ጋር የምሰራው ልጅን እንዴት እናገኘታለን እሷ አሁን ለእኛም ጥያቄ ብዙ ምስ አናግረሻታል ሁኔት አናግሬያታለሁ እና እኔ ስልክ ደውዬ ስልክ ደውዬ እሷ መጠይቅ አልችልም ሰዎች አንድ ጊዜ አንድ ጊዜ፣ እናንተ ያልገባችሁ ነገር እንድታቁት የፈለኩት ነገር አለ። ይሄ ልጅ ልጅቷን ከዛ ጋር ማስወጣት ሲችል ለምን አላስወጣትም? እስካሁን ያልተመለሰልኝ ጥያቄ። እሷ መጥፎ ልጅ ናት፣ እችኛዋ የኛዋ ልጅ መጥፎ ልጅ ናት። ሰዎቹን እየረበሸች ነው። እሱ ሰባት ወር በስራው እየተረበሸ ነው። በሁለት ሰዎች መሀል መግባባት ከሌለ ምንድን ነው ሊፈጠር የሚችለው? ችግር ብቻ ነው። ምን እስኪፈጠር ነበር የሚጠብቀው? አንድ ይሄንን ሁለተኛ ነገር ደግሞ ዳምችኛ አልኩ። ቆይ አዳም አንድ ጊዜ አንድ ጊዜ ይሄንን መጀመሪያ እስካሁን ያልመለስከው ነው። በሁለተኛ ነገር ደግሞ ማናት ይቺ ልጅ እዛ ቤት ሆና ምስክር መሆን የምትችለው? ከእሷ ጋር ከዚች ከሰራተኛዋ ጋር ያላትን ሪሌሽን ታውቃለህ አንተ ወይስ ከማዳም ዋጋ ያላትን ሪሌሽን ታውቃለህ? እንዳለ አድርጋ ነው እያወራ ያለው። በደንብ አውቃለሁ። ሙኒት አንቺ ይህንን ከሰው ነው የሰማሽ? እኔ ሰባት ወር ሙሉ ሲያወራ ነበር። አንድ ጎን ብቻ ነው። ከሴትዮዋም ጋ ከእሷም ጋር ነው ያወራት። እኔ ጥያቄ ችግር አለ ከተባለ ልጅቷ አልፈልግም ካለች እንስሳ ናት እንዴ ወይስ ጠረጴዛ ናት፣ ወንበር? አልገባሽም። ሳይገባሽ አታውሪ እ አልገባሽም። ያልገባት ነገር ምንድን ነው? የመጨረሻ ታይም ራሱ እኔ መስራት ፈልጋለሁ። መዳማዋ እንደ ድሮ ትሆንልኝ በማለት ነው እዛ የቆየችው። እስካሁን ራሱ እኔ መስራት ፈልጋለሁ። ልጅቷ ከዛች ሰራተኛ ጋር ትንሽ ተኮራረፉ። ከዛ በኋላ ነው ይህ ሁሉ ጭቅጭቅ የተነሳው ገባለ መጀመሪያ አንድ ላይ ሆኖ ሲሰሩ ነበር፣ ሁለቱም በሰላም ማለት ነው። ትንሽ ተኮራረፉና በምን እንደተኮራረፉ አላቅም። ከዛ በኋላ ነው ይሄን ሁሉ እንዲህ ችግሩ የመጣ ማለት ነው። ሁሉንም ችግር ከመጀመሪያ ጀምር ያውቃለሁ። ኦኬ፣ አህመድ አንተ አሁን ችልች ይወል እኔ ትንሽ ሸጊት ላይም አንዳንድ ነገሮችን ሚስቴክ አለ ትንሽ የማየው እሷ በጣም ኢንሞሽን ናት፣ ልዩ ቶሎ ትናደዳለች። ግን ቢሆንም አንተ አሁን ልክ እንደዚህ ረጋ እንዳልከው እና ቀስ ብለን እንደምታስረዳው እች ልጅን ከዛ ቤት እች ልጅ እንደዚህ ችግር አልፈልግም እንደዚህ ነው ስራ በዝቶብኛል የምትል ከሆነ አንተ ግን እሷን አውጥተህ በእሷ ቦታ ሌላ ሰው ማስገባት አልችልም ነበር። እችላለሁ እችላለሁ ነበር አሁን ባለፈው ትላንትና እንኳን የመጨረሻ ታይም እኔ መውጣት አልፈልግም፣ እኔ መስራት ፈልጋለው ሴትዮዋ እንደ መጀመሪያ ትሁንልኝ እያለች ነበር በአፏ። አሁን ካልካደች በስተቀር ወላ ብላ ሽ ይሄን ጠይቃት ከራሱ እንደዚህ ብለሻል፣ ሸግት እኔ ከዚህ ቤት መውጣት አልፈልግም። ለእኛ እንግዲህ ከዚህ ቤት አስወጡኝ ያልሽ ነበር። ከዚህ ቤት መውጣት አልፈልግም፣ ሴትዮ ጥሩ ከሆነች መቀጠል እፈልጋለሁ ብለሻል። እዚህ ጋር ሙቤ አሁን ለምሳሌ እሱ ያወራው ነገር ብያሉ ያልኩበት ምክንያት ብሎክ እንዳስደርገኝ ፋሪቼ ነው። ልጅ አለች ብሎክ አስደርግሻሉ ብሎ አስፈራርቶኛል። የአይዲ ብር ካልከፍሽ ብሎክ ትደረጋለች ብሎ አስፈራራኝ። እሺ፣ እኔ ደግሞ አንድ ነገር እሱ ሁለተኛ ደግሞ ከልጅቷ ጋር በሰላም ይኖራሉ ያለው ውሸት ነው። አንድ ቀን ሰላም ኖሮን አቅም እኔም ልጅቷም ከሴትየዋ ጋር ሰላም ይደንም፣ ሁሌ እንደነገር ነው። እኔንም ልጅቷ ምስትየውም እሷ ብርድ ስትከፍሉን ነው የምትወጡት። የአይዲ ብር ትከፍላለች የሜዲካ ው እሷ ያወጣችው ወጪ ከከፈሽ ትወጫለች ነው የሚለኝ ሁሌ። ምስትየውም እሷ ምስት እንት ባልና አይደሉም እንዴ? ምስትየውም እሷ ምስት ባልና ምስት ናቸው ሁለቱም አንድ ላይ ሆነ ነው መስ የምንሰጡ። ለእሷም ሲደውል እንደዛ ደግሞ ስልክ ስንደውልላቸው እኔ የሚሆንኩን ልጅቷ አነሱልንም። ልጅቷ አሁን በምን ተገዝታ ወደነሱ እንደዞረች እኔ አላቅም፣ ግን ከኔጋ ችግር ውስጥ ነበረች ነበረች። እሷ ራሷ እያለቀሰች ሀር ሰዓት ነው ምን እንደውልላቸው ለሁሌት ትሆነ ውሸት ነው እሱ አሁን ማያወራ በነገር ውሸት። አንድ ቀን ከሴትዮዋ ጋር አንድ መልስ አንድ ቃል ተናገሬ ያላቅ አንድ ቃል ሴትዮዋ እኔ መስ ብሰጣት ማለት ነው። አንድ ቀን አታስቀምጠኝ። አንድ ቀን እሱ ራሱ ሴትዮዋ ተማሚናት አንድ ነገር ከሆነች አንቺ ትጠየቂያለሽ ከሴትዮዋ ጋር እንዳታውሩ ብሎ እሱ ነው ያስጠነቀቀን። እሱ ነው ያስፈራራ። እሺ፣ እኔ አንድ ነገር ደግሞ የምጠይቅሽ ነገር አለ ለአንቺ። እኔ በውስጥ የተነገረኝ ነገር ነው። እኔ እንደሰማሁት ከሆነ አላውቅም፣ እዚህ ጋርም እሱ ምጠይቀዋለሁ፣ እሱ ባለበት ብጠይቀው ደስ ይለኛል። ባለቤትሽ ከሀገር ቤት መጥቷል? አዎ መጥቷል። እሱ የመጣ ባለቤትሽ ከሀገር ቤት መጥቷል። ባለቤትሽ እንዲያስመጣው ማን ነው? እራሱ ብሩን ከፍሎ ካሽ በራሴ አካውንት አስገብቶኝ፣ እኔ ሞባይል ባንኪንግ ያለኝ እኔ አሳልፌላት ነው፣ ሪሲትም አለኝ። እሱ ደግሞ አሁን እሱን ፍቅረኛ ስለሆነ ቤተሰቦችሽ ስለማያውቁ ብሎ በሱ ሰፋኝ። ቆይ ቆይ፣ እኔ የምጠይቅሽ ይሄን ጥያቄ ባለቤትሽ ከሀገር ቤት መጥተዋል። እዚያ ኢማራት አንቺ ያለሽበት ሀገር ነው። እና ለእኔ የደረሰኝ ኢንፎርሜሽን ከማን ከማን ብዬ አልናገርም። የደረሰኝ ኢንፎርሜሽን ትንሽ አንቺ እዛ ቤት ውስጥ ትንሽ እንደዚህ የሚፈጠረው ችግር ምን የሚሆነው የባለሽ ናፍቆት ስላለ ነው። እንግዲህ እኔ ከሱም ከሳም ከሌላ ሰውም ልስማ፣ የባለሽን ናፍቆት ስላለብሽ ስላለ ነው። እሱ ደግሞ አርፈሽ እዛ ቤት ውስጥ ስራሽን ካልሰራሽ ይሄንም አህመድ ለአንተ የምጠይቅ ጥያቄ ነው። አርፈሽ ካልሰራሽ ባልሽን ነን ያስመጣሁት እና ባልሽን ብሎ ካስተርግብሻ አለው የሚባል ነገር ይሄ ይሄ ችግር አለ በመሃላችሁ አለን። ችግሩ እንድትፈቱት ነው ይሄ ነገር ይሄ ነገር እንዴት ነው አህመድ? አንተስ ይሄን አንተ የምጠይቁት እውነት ነው ወይ? እንደዚህ ያል ካስፈራራት ነበር እኔ ስር ነው ያለውና አንቺ ሰራሽ አርፈሽ ካልሰራሽ